በተመጣጠነ መልኩ ሳና ሳናረዝም በአጭሩ ለመመልከት እንሞክራለን፣ እንሻ አላሁ ተላ። እናም እንሻ አላ ነቢያቸው ለ ወሰለም በሀዲታቸው ቁልጭ ባለው መልኩ ያስቀመጡልን ስለሆነ ብኢዝንላ ተላ እንመለከታቸዋለን በአጠቃላይና በተወሰነ ዝርዝር እነዚህም ምልክቶች ደግሞ ትኩረት ሰጥተን ደግሞ እንሻአላህ የምንጠቀምባቸው አላህ ስብሃነ ወተዓላ ያደርገን፣ ማለትም አውቀን እንደሌሎች የምናሳውቅ አላህ ስብሃነ ወተዓላ ያደርገን። እናም ጀዛኩም ላረን ብኢዝኒላህ ተዓላ እንመለከታለን ገባገባ ብሎና እንሻአላሁ ጀለ ወአላ። اه አብዓድ የተለያዩ እና በርካታ ሐዲቶች አሉ። በዚህ ዙርያ ኢንሻ ላሁ ተዓላ አላ ስብሃነተዓላ የምንጠቀምበት የም ምናሳውቅ ያድርገን ያረብ ልዓለሚን። ከትምህርቱ ማለት እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ከሁዘይፈተ እብነ ዑሰይድ ረዲየላሁ አንሁ በተላለፈ ሐዲት ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ምልክቶች በሚከተለው መልኩ ገልጸዋቸዋል። የመጀመሪያው አደጃል ደጃል እንግዲህ እንደሚታወቀው ያውሸታሙ ውሸታሙ አጭበርባሪው ሰዎች ላይ በጣም ከፍተኛ ፈተና የሚሆነው ደጃል ከምልክቶቹ አንዱ ነው። ከዚያም የዒሳ ብኑ መርየም ዒሳ ብኑ መርየም መውረድ ነው። ዒሳ ብኑ መርየም በአሁኑ ሰዓት በሁለተኛው ሰማ አዱንያ ይገኛል። እናም ይወርዳል ሲወርድም በርካታ የሚከሰቱ ነገሮች ይኖራሉ። እንሻ አላሁ ተዓላ በተወሰነ መልኩ ለመመልከት እንሞክራለን። እንዲሁም ደግሞ የአጁጅ ወማጁጅ የአጁጅ ወማጁጅ እነዚህ የአጁጅ ወማጁጅ ማለት ከሰው ከሰው ዘር የሆኑ ነገር ግን በጣም አጥፊዎች የሆኑ በአሁኑ ሰዓት ተደፍኖባቸው ያሉ ከወጡ ደግሞ ከፍተኛ አደጋን የሚያደርሱ እጅግ በጣም ብዛት ያላቸው ናቸው። በጣም ብዛት ያላቸው እነሱ ይሆናሉ ማለት ነው። ከዚያም ሶስት ክሱፎች ክሱፎች ይከሰታሉ። እነዚህን ክሱፎች አላህ ሱብሃነሁ ወተዓላ ይጠብቀና። ክሱፍ ማለት የግርዶሽ ነው። ይሄ ግርዶሽ የሚከሰተው ግርዶሽ

ምንድን ነው የመሬት ሰዎችን መብላት ወይ ደግሞ ማስጠም ይሆናል ማለት ነው። ሶስት ክሱፎች፣ አንዱ በምዕራብ፣ አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ ደግሞ በጀዚረተል አረብ፣ በአረብ ምድር በዚህ በባህረ ሰላጤውና አካባቢ የሚገኙ ሀገሮች ናቸው። እነዚህ ሀገሮች ላይ የሚከሰት ኸስፍ ነው ማለት ምድር ሰዎችን ትወስዳ ትብጣለች። ነስአሉላህ ሰላመተ ወልዓፊያ ከዛ በመቀጠል ሌላው አዱኻን አዱኻን ነው። ዱኻን ማለት ይህ የሚወጣው ጢስ ከፍተኛ የሆነ ነገር ነው። እንሻላ በአጭሩ ለመመልከት እንሞክራለን። ከዛ ጡሉዐ ሸምስ ሚን መግሪቢሃ ፀሐይ ከምስራቅ ሳይሆን ከምዕራብ መውጣቷ ነው። ከዛም በኋላም አዳባ የሆነች እንስሳ አላህ ሱብሐነሁ ወተዓላ የሚፈጥራት እንስሳ ነች። እሷን

እና ከነዚህ ምልክቶች እስኪ አንዳንዶቹን ሰፋ አድርገን አንዳንዶቹን ደግሞ በመጠኑ እንመለከታለን። ይህ ከሑዘይፈተ እብን ኡሰይድ ረያላሁ አንሁ የተላለፈ ሐዲስ ነው። እንግዲህ ይሄ ሐዲስ እነዚህን አስርት የሆኑ ምልክቶች፣ ትላልቅ ምልክቶች ናቸው። እነዚህ ትላልቅ የቅያማ መቃረብ ወይ ደግሞ የትንሣኤ መቃረብ ምልክቶች ናቸው። እነሱን አውስተዋል ነቢያችን ሰለላሁ አለይሂ ወሰለም ለሰሃቦች ሰሃቦችም ለኛ አድርሰዋል ማለት ነው። እነዚህ ትላልቆቹ የቅያማ ምልክቶች ናቸው። በዚህ ሀዲት ውስጥ እንግዲህ ሁዘይፈተ ብን ኡሰይድ ረዲየላሁ አንሁ ነቢያችን ሰለላሁ አለይሂ ወሰለም የገለጹላቸውን ነግሮናል ማለት ነው። እናም ሁኔታው ሰሃቦች ስለ ቅያማ ቁጭ ብሎ ሲያወሩ ነበር እና ምን እያደረጋችሁ ነው ባሏቸው ጊዜ ነቢያችን ሰላ ሰለም ወደ እነሱ ተመልክተው ምን እያሰራችሁ ነው ባሏቸው ጊዜ አይ እንደው እያወሰን ነው ባሉ ጊዜ ምንድን ነው የምታወሱት ባላቸው ጊዜ ነቢይ ሰለላሁ አለይህ ወሰለም እንደው ስለ ምንድን ነው እያወራችሁ ያሏቸው ጊዜ ስለ ቅያማ ነው የምናወራው፣ ስለ ቅያማ መቃረብ ነው የምናወራው ባሏቸው ጊዜ ነቢያችን ሰለላሁ አለይህ ወሰለም አስር ምልክቶች ሳይከሰቱ ትላልቆቹ ማለት ነው ቅያማ አትሆንም አሉ። ነቢያችን ሰለላሁ አለይህ ወሰለም እነዚህ ምልክቶች እንግዲህ ቅድም በገለጽ ነው መሰረት አንድ በአንድ እንመለከታቸዋለን። መጀመሪያው እንግዲህ አደጃል ነው። ደጃል ማለት እንግዲህ ይሄ ውሸታም የሆነ ሰው ነው፣ ወይ ደግሞ ያለብሳል ሰዎች ላይ ዲናቸው እንዲላበስባቸው አላህ ሱብሐነሁ ወተዓላ በሰጠው ችሎታ ምክንያት ሰዎች ላይ በርካታ ነገሮች እንዲላበሱባቸው ይሆናል። ለምሳሌ ለምሳሌ ማለትም ሐቅን በባጥል ይሸፍነዋል። እናም በዚህ ምክንያት ሰዎች ሀቂቃው ይላበስባቸዋል ማለት ነው። ጠብን ይሄ ሰው ከሰው ልጅ የሆነ ነው ከበኔ አደም ነው። አምላክነትን እኔ አምላክ ነኝ እስከ ማለት ደረጃ የሚደርስ ሰው ነው። እናም ሰዎችን አላህ ስብሃነ ተዓላ በዚህ ምክንያት ኢብትላ ያደርጋቸዋል። እናም ከነዚህ መካከል ለምሳሌ የሞቱ ሰዎችን ለምሳሌ አንድን ሰው ገሎት ተነሲለዋይ ሊነሳ ነስአል ላህ አሰላመተ ወላአፍያ ዱኒያ በጣም በጣም በጣም በጣም በጣም በጣም ትከተለዋለች። ጀሃነምና እሳትና ጀነት አሉ። ነገር ግን እነዚህ የምትመለከቷቸው አንድ ሰው የሚመለከታቸው ጀነት ይመስለው፣ ጀነት አይደለም፣ ተቃራኒ እሳት ነው። እሳት ይመስለው ደግሞ ጀነት ነው። ሱብሃነላህ አዚም እና እንደዚህ ሰዎች ላይ የሚያላብስ የሚያስፈራ የሚያስጨንቅ ነገሮችን አላህ ስብሐነ ተዓላ እንዲያደርግ ያስቻለው ሰው ነው። እናም በምድር ውስጥ የሚገኙ ሀብቶች ሁሉ የሚከተሉት ነው ቅድም እንዳልነው እና ሰማይን ዝነቢ ካላት ትዘንባለች። ስብሐነላህ፣ ምድር የሆነ ነገር እንድታበቅል ካዝ ካዝ ታበቀላለች። ስብሐነላህ፣ ይህ ሁሉ በአላህ ስብሐነ ተዓላ ፈቃድ ነው። እናም በአላህ ችሎታ ነው ስብሐነሁ ጀለ ጀላል ታዲያ ይሄ ትልቅ ፈተና ነው። ከሚከሰቱ ትልቅ ፈተናዎች መካከል ነው። ነገር ግን ዒሳ ብኑ መርየም ይወርዳል። ዒሳ ብኑ መርየም ሲወርድ ባብል ሉድ በሚባል ቦታ ላይ ይገናኙና ዒሳ እብኑ መርየምን ሲያይ ልክ ጠብዓን፣ የሱ ስለሱ ታሪክ ለብቻው በሰፊው ስላወራን ነው ጠቀስ አድርጌ ያለፍኩት። ባብል ሉድ የሚባለው ቦታ ላይ ይገናኛሉ። ልክ ዒሳ ኢብኑ መርየምን ሲያየው ልክ ጨው እንደሚሟሟው ሁሉ ይሟሟል ይሞታል ሱብሓነ አላህ ይሄ ሁለተኛው ነው ሶስተኛው የአጁጅ ወማጁጅ የአጁጅ ወማጁጅ ቅድም እንዳልነው ከሰው ልጅ የሆኑ ናቸው የሰው ዘር ናቸው በአሁኑ ሰዓት ጠብዓን አንዳንዱ ለሞች እንደገለጹት ለምሳሌ ሸክ ሳልሐል ፈውዛን፣ እብን ዑቴሚን፣ እብኑ ባዝ ረህመቱላህ ሌሎች የተለያዩ እንትን ሰጥተውታል። ለምሳሌ እብኑ ባዝ ምንድን ነው ያሉት? እነዚህ ሰዎች በምስራቅ ዓለም ነው የሚገኙት፣ እና አሁን ጊዜ ተደፍኖባቸው ነው ያሉት። ግድቡ ተደፍኖባቸዋል። ግድቡ ሲከፈት ይወጣሉ። በጣም ብዛት አላቸው። እጅግ በጣም አደገኛ ተንኮለኛ ሰዎች ናቸው። በዚች ምድር ላይ ተንኮልን ያንሰራፋሉ። ሆኖም ግን አላህ ሱብሓነሁ ወተዓላ የእነሱን ተንኮል በትንሽ ነገር ያከትምላቸዋል። ሱብሓነላህ እንደዚህ እጅግ በጣም ብዛት ያላቸው ሐታ በሌሎች ሐዲሶች ውስጥ እንደመጣው ቡሐይረተ ጠበሪያ ምንድነው፣ ሐይቅ ዘንድ ሲደርሱ ጠጥተው ሙጥጥ ያደርጉታል። ሐይቅን የሚያክል ነገር ስብሓን ላህ ሀይቅን የሚያክል ነገር ጠጥተው ይጨርሱታል። ነስአሉ ላ ሰላም ከብዛታቸው የተነሳ ማለት ነው። እናም አላህ ስብሓን ተዓላ በአንገታቸው አካባቢ የሆነ በሽታ ይለቀባቸዋል። ልክ አንድ ሰው እንደሚሞት ሁሉ ሁሉም ሙጥጥ ብለው ያልቃሉ በአንድ ጊዜ፣ ስብሓን ላህ። ስለዚህ ከዛ በኋላ አላህ ስብሓን ተዓላ ዝናብያ ዘንባል ጠራርጎ ወደ ባህር ያስገባቸኋል በጣም በጣም ከፍተኛ እልቄት በሰው ላይ እንዳይደርስ አላህ ስብሃነወተዓላ በዚህ አይነት ሁኔታ ምልክቱን ያሳየናል ማለት ነው። አላህ ስብሃነወተዓላ በዛ ፍትና ለዛ ፍትና አያደርሰ ጠብዓን። ስለ ደጃል ባለፈው ስለበሰፊውን ያወራቱ እሱን ቪዲዮ በዩቲዩብ በፌስቡክ በተለያዩ ሁኔታዎች በርካታ መሻይፎች ዑለማዎች ያስተማሩ ስለሆነ እሱን በሰፊው ትመለከቱ ዘንድ አደራላችኋለሁ ትሰሙ ዘንድ እንግዲህ እነዚህ ሶስቱ የመጀመሪያዎቹ ሊሆኑ ይችላሉ። በአብዛኛው እነዚህ ናቸው የሚባልበት ሁኔታ አለ። አንደኛው ደጃል ነው። ከዛ ዒሳ መውረድ ነው። ዒሳ እብኑ መርየም ይወርዳል። ሱብሓነላህ፣ እኛ ሙስሊሞች ከነሳራዎች በበለጠ ስለ ዒሳ እብኑ መርየም እናውቃለን። ይመለሳል፣ ይመጣል። ሲመጣም ደግሞ ሱብሓነላህ፣ ሱብሓነላህ፣ የት እንደሚወርድ በምን አይነት ሁኔታ እንደሚወርድ ከዚም ከሙስሊሞች ጋር ሰግዶ ጠምም በሙስሊሞች ኢማም ጀርባ ነው የሚሰግደው። ከማህዲ ማለት ነው ማህዲ የሚባለው ያየ ድንቅ ያለባሪያ ሲመጣ እነሱ እየሰገዱ እያለ ይደርሳል። ከነሱ ጋር ይሰግዳል። ይሄ የሚያሳየው የኢስላም የነቢ ሙሐመድ ሶለላሁ አለይሂ ወሰለም ሸሪዓ እስከ ቂያማ መቆም ድረስ የሚቀጥል መሆኑ አንዱ ማረጋገጫ ነው። እንዲሁም ደግሞ የማይሻር መሆኑ አንዱ ማረጋገጫ ነው። እናም ዒሳ እብኑ መርየም በዚህ አይነቱ በሰፊው እናውቃለን። ስለ ዒሳ ብኑ መርየም እኛ ሙስሊሞች ሰፊ እሱንም ሙሉ ደርስ ስላለ እሱን ብትመለከቱ አደራላችኋለሁ። አላህ ስብሐነ ወተዓላ መልካም እውቀት ቀስመን ተጠቅመን በስል ሌሎች ሰዎችንም የምንጠቅም ያደርገን። ያ ረብ ልዓለሚን ያ ሐዩ ያ ቀዩም ያ ዙልጀላል ወል ኢክራም ከዚያም በኋላ ሶስት ክሱፎች ናቸው። ሶስት ክሱፎች ናቸው። ሶስት አንዱ በምዕራቡ በምስራቁ ዓለም ይከሰታል። ልክ አላህ ስብሓነሁ ወተዓላ ስለ ቃሩን ሲያወራን ወከሰፍና ቢሂ ወቢዳሪሂል አርድ የሚለው አይነት ማለት ነው። ምድር ትውጣለች ሰዎች በዚህ በምስራቁ ዓለም ይሆናል። ከዚያ ሁለተኛው በምዕራቡ ዓለም፣ ሶስተኛው ደግሞ በጀዚረተል ዓረብ በዚህ በአረበ ሰላጤው አካባቢ ሀገሮች ላይ የሚከሰት ነው። እነዚህን ሶስት ሱፎች የከስፎች የቅያማ መቃረብ ሌላው ምልክት ነው። ሶስት ምልክቶች ናቸው ማለት ነው። ስድስት ደረሰ። ከዛም በኋላ እንግዲህ የተቀሩት አራት ናቸው። ጠብዓን እነዚህ ቅደም ተከተላቸው በተገለጸው መልኩ ነው ወይንስ እንዴት ነው ለሚለው፣ የተወሰኑት ቅደም ተከተላቸው ይኖራል። ሌሎቹ ደግሞ እጅቲሃድ ነው የሚባል ነገር አለ ከዑለማዎች ዘንድ። ወላሁ አለም። ለማንኛውም ዋናው ነገር እነዚህ ምልክቶች መከሰታቸው ከዚያም ወደ ዱኻን ዱኻን ነው ይሄ። ዱኻን ወይ ደግሞ ጭስ ሰዎችን ካፊሩን እና ሙስሊሙን የሚለይበት ነው።

እንዳሉት ለማዎች እንደ ጉንፋን አይነት አድርጎ ነው የሚወስዳቸው ማለት ነው። አላህ ስብሐነ ወተዓላ ካቲማችንን እያሳምርልን ያረበል አለሚን። እንዲሁም ደግሞ ከእሱ ቀጥሎ ያለው ምልክት ምንድን ነው? ስለ እንግዲህ አስርቱ ትላልቆቹ የቅያማ ምልክቶች እያወራን ነው። ዱኻን ብለናል። ከዱኻን በመቀጠል ደግሞ ጡሉዕ ሸምስ ሚን መግሪቢያ ፀሐይ ከምዕራብ አቅጣጫ መውጣቷል። አላህ ስብሓንሁ ወተዓላ ፍጥረታቱን እንደፈለገው ያደረጋቸዋል። አላ ስብሓን ወተላ ፍጥረታቱን እንደፈለገው ያደርጋቸዋል። ህያውን ከሙታን ውስጥ ያወጣል። ከሙታን ውስጥ ህያውን እንደሚያወጣው ሁሉ ከሞተ ነገር ማለት ነው፣ ከሞተ ነገር አላ ስብሓን ወተላ ከሞተ ነገር ሕያውን ያስገኛል። ከሞተ ነገር ሕያው ያስገኛል። ሕያውን ደሞ አላህ Subhanahu Ta'ala እንዲሞት ያደርገዋል። እንደዛው ሁሉ አላህ Subhanahu Jalla Jalalu እችን እቺን ፀሐይ ከምስራቅ እንድትወጣ እንደፈቀደላት ሁሉ ከምዕራብ ወደ ምስራቅ እንድትመለስ ሊያደርጋት ይችላል፣ በፈለገው ወቅት በፈለገው ሰዓት በፈለገው ሁኔታ ይሄ አላህ ብቻና ብቻ ችሎታ ነው። ስለዚህ ፀሐይ ከምዕራብ ወጣች ማለት ንጋት ከምዕራብ ነው የሚጀምረው ማለት ነው። ስ ላ ሰላመ ታልፊ ያን ጊዜ ላ የንፈዑ ነፍሱ ኢማን ለም ተኩን አመት ምን ቀብል ኦው ከሰበት ፊ ኢማን ያ ብሚለው አላ ከይራ ንስ ብሚለው የአላ ስብሓን ተላ አያ መሰረት ማለት ነው። ስለዚህ አላ ስብሓን ተላ ይሰትረን፣ አላ ነጃ ያደርገን ና አላ ነጃ ይበለን። እንግዲህ ሌላው ምልክት ፀሐይ ስምንተኛው ነው የሚሆነው፣ ፀሐይ ከምዕራብ አቅጣጫ መውጣቷ ነው ማለት ነው። ነስአሉላህ ወሰላመተ ወልአፊያ። ሌላው የሚቀጥለው ደግሞ አዳባህ። እቺ እንስሳ ነች፣ የእንስሳ አይነት ነች። አላህ ሱብሓነሁ ወተዓላ የፈለገውን ነገር ቅድም እንዳልነው በፈለገው አይነት ሁኔታ ይፈጥራል ብለናል። አላህ

ላ ዩቂኑን እቺ ዳባ እቺ እንስሳ እቺ ፍጥረት በአክር ዘማን የምትወጣ ስትሆን አንዳንዱ ለሞች እንዳሉት ከመካ አካባቢ ነው የምትወጣው፣ ያሉ አሉ ከሌላ ቦታም ተብሏል። ወላሁ አለም ሀቂቃውን አላህ ብቻ ነው የሚያውቀው። እቺ እንስሳ ሰዎች በሚያውቋት አይነት ሁኔታ ሳይሆን በተለየ የተለየ አይነት ፍጡር ነች እና በሰዎች ላይ ምልክት ታደርጋለች ሙእሚኑን ሙእሚን የሚል ጽሁፍ ግንባሩ ላይ ይጻፍበታል። ካፊሩ ደግሞ እንደዛው ካፊር የመሆኑ ምልክት በግንባሩ ላይ የምታደርግ ይሆናል። ነስአሉ ላሃ ሑስን ልኪታ። እና እቺ ሌላኛዋ አይነት ወይ ደግሞ ምልክት ነች፣ የቅያማ መቃረብ ምልክት ነች እና የመጨረሻው የመጨረሻው ደግሞ ቅድም በገለጽ ነው መነገጥ አናሩ ለቲ ተሱቁ ናሳ

ምንድነው? አሉ ደጃል ነው። ደጃል ከወጣ በኋላ ዒሳ ብኑ መርየም ቅድም እንዳልነው ይገለዋል። በባብ ሉድ በሚባሉ በአሁን በሚታወቅ አሁንም ይታወቃል። ይሄ ቦታ በፍልስጤም ውስጥ ያለ ቦታ ነው። አላህ ሰብሐነው ተዓላ ከአይሁዶችና ከጠላቶች ነጻ ያውጣትና እናም እዛ ሀገር ውስጥ ያለ ቦታ ነው። እዛ ጋር ይገናኝ ብኑ መርየም ይገለዋል። ከዛም ከሱ በኋላ ደግሞ የአጁጅ ማጁጅ መምጣቱ ነው አሉ እብን ዑሰይሚን ረሕመቱላህ ዓለይህ። እንግዲህ የተወሰነው ቅደም ተከተል አለው፣ የተወሰነው ላይኖር ይችላል። ዋናው ነገር እዚህ ጋ እኛን የሚጠቅመን ማወቆኑ ምልክቶቹን። አላ ስብን ተላ ካቲማችንን ያሳምርልን። አላ ስብን ተላ ውስጣችንን ያስተካክልን። በኢማን የተሞላን በተቅዋ የተላበስን አላ ስብን ተላ አድርገን ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዘልጀላሊ ወል ኢክራም። እናም እንሻ አላሁ ተዓላ በአጭሩ ይሄንን ይመስላል። በሌሎች ደርሶች ላይ በሰፊው የተሰጠ ደርስ ስለሆነ ነው የተወሰነውን ያህል ገረፍ ገረፍ ያደረግነው። እንሻአላ በሚቀጥለው ደርስ ደግሞ ትናንሾቹን የቂያማ መቃረብ ምልክቶች እንሻአላሁ ተዓላ የምንመለከት ይሆናል። አላሁ ሱብሃነሁ ወተዓላ ለኸይር የተሰበሰብን ያደርገን።

የተወሰኑ የእናንተን ጥያቄዎች እንመለከታለን እንሻ አላሁ ተዓላ።

ተፍሲሩ በትርጉሙ ላይ በአማርኛ ሲሆን ቃሉ የረሱል ሰለላሁ ዓለይሂ ወሰለም ቃል አይደለም ማለት አይደለ። ማለትም ቃሉ የአላህ ሱብሐነሁ ወተዓላ ቃል የተወረደው ወደ ጅብሪል ነው። ጅብሪል ደግሞ ያወረደው ወደ ማን ነው? ያስተላለፈው ለማን ነው? ወደ ነቢ ሙሐመድ ሰለላሁ ዓለይሂ ወሰለም። ግልጽ ነው። ባረከላሁ

ሰላም ራቱላ እያከላ ብድሩ የተሰጠው በዛ ሀገር ብር ነው፣ በኢትዮጵያ ብር ነው። በቃ ያንኑ ብር ነው፣ ያንኑ ያህል መጠን ነው የምትቀበየው። ለምሳሌ አንድ ሺህ ከሰጠሽ አንድ ሺህ ተመልሰች ትቀበያለች። ሁለት ሺህ ከሰጠሽ ሁለት ሺህ የዛኑ ሀገር ብር ትቀበያለች ማለት ነው። ምክንያቱም የዛ ሀገር ብር ምንም ቅያሬ አልተከሰተበትም፣ ወይ አልጨምረው አልቀነሰም። ለዛ ሲባል ማለት ነው። አዎ ግን በሷ ምክንያት ነው እዚህ የደረሰው ነገር ዛሬ እያለች ግን፣ በኢትዮጵያ ባለው ብር ነው የምሰጥሽ አለች። ላላ በኢትዮጵያ አንቺ የሰጠሻት በዚህ ሀገር ከሆነ በዛው ሀገር ተቀበይ። የኢትዮጵያ ከሆነ ብዙ ለውጥ ይኖረዋል።

የመጨረሻ ጥያቄ ይሆናል። ትንሽ ና ይ ጀዛኩሙላሁ ኸይረን። እንሻ አላሁ ተዓላ ስራ ስላለኝ እንሻ ወደ ስራ ልገባ ነው። አላ ስብሓን ተዓላ ለር ብር እንደገና ይሰብስበን። ጀዛኩሙላሁ ኸይረን። አላ ስብሓን ተዓላ ዱኒያ በሰላም